አሰላም አሌይኩም ወረህምቱላ በረከትድና የተከበራችሁ የመዲትር ተከታታዮች እንዴት ናቸው? ሰላም ነወን? የጋደሆኝ አልሐምዱሊላህ በሞላው ዓለም የምትገኙ እህት ወንድሞች ሰላማችሁ ብዝት ይበል እያልኩኝ ዛሬ ድሞ ዤላችሁ መጣሁት። ምሰጋአ ይህ እንደሚታዩት ለህማ መፍርማ ነው። ለህማ መፍርማው ያው ይህን አብስ እየዋዱ ሳበስል አላሳዩኋችሁም። ለህማ መፍርማውን ካበሰላችሁ በኋላ ሽንኩርት ከጥፋችሁ ከላይ ላይ ትጨምሩበት አላችሁ ማለት ነው። ከዛ አሁን በጣጣሱ ምናምን እንዴት እንደማደረግ አብራችሁ፣ ይህን ቪዲዮ ስትጀምሩ ላይክ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ለምትሰጡኝ ኮሜንት፣ ለምትሰጡኝ አስተያየት ከልብ አድርጌ ነው የማመሰግነው፣ ከምንም በላይ ስለምታበረታቱኝ እና ዛሬ ደግሞ የምሰጋውን አሰራር አሳያችኋለሁ። እሺ ቤተሰቦች እንደምታዩት ቅድም ይሄን አሳይቻችኋለሁ። ይሄን በጣጠሱን በእንዲህ አይነቱ መልኩ ቆራርጫለሁኝ። አሁን ከዚህ ትንሽዬ ውሃ፣ ሙቅ ውሃ እጨምራለሁኝ። ትንሽ ለምን? አሁን እኔ ሳልሳ ልጨምር ነው ማለት ነው። ሳልሳ ልጨምር ነው እስሙ፣ ነጭ ሽንኩርትና ጅንጅብል ይሄ ሳልሳ የታችኛው የጨመርኩት ሳልሳ ቱርኪ ይባላል። ሳልሳ ቱርኪ ከዚህ እንደምታዩት ምታዩት ዘይት እንትን ብያለሁ የበጣጠሱ መጥበሻ ማለት ነው። የምበጣጠሱን አሁን ይህንን አባማጅን ተጨምር ትንሽ ይህ ተዋህዶ መፍራት አለበት። ትንሽ ሳልሰው እንትን እንዳይል ማለት ነው ጣም

እሺ ቤተሰብ በጣጣሱን ጨርሻለሁ ይሄ ደሞ ብጅንጃሉንም ጠብሰዋለሁ ማለት ነው። ምደውር ምደውር ነው የቆረጥኩት። እንዴ በጣጣሱ ጠብሰዋለሁ ማለት ነው። እዚህ ጋ ረዛችንን ጨርሻለሁ። ይኸው በጣጣሱን እንደምታዩት ከሰኒያ ላይ እንደዚህ አድርጌ ረስረሻዋለሁ። ቆርጭት በስንያ እዚህ ደግሞ ቲማቲም መደወር መደወር ቆርጫለሁኝ። አሁን ብጅንጃሉን አንጥቼ ደግሞ እዚህ ላይ ከስንያው ላይ ነው የማደርገው። እሺ ቤተሰብ ይሄው እንደምታዩት አሁን አበጣጠሱ ላይ ይሄንን እንትን አድርጌበታለሁኝ ብጅንጃሉን ማለት ነው። ከዛ ይሄ ከሸነው ነው ለህማ መፍረም አለ እንግዲህ እያረግን ሁሉንም እናለብሳል ማለት ነው ተጣጣሱም ብንጀሩም አለ ማለት ነው። እሺ ቤተሰብ እንትን ካልኩ በኋላ ለሃና መፍረማው እንደዚህ ልክ ሁሉንም ካደረስኩ በኋላ ከላይ ላይ የቆረኩትን ቲማቲም ጨምር ያለሁ ማለት ነው። ለሃና መፍረማው እንደምታዩ ሙሉ በሙሉ ጀማል ያለ ነው። ከዛ ሁን ከወደ ላይ ፍሮንን ሸክልና ጨምረዋለሁ አምስት ደቂቃ እሺ ቤተሰቦቼ፣ እንደምታዩት ለአምስት ደቂቃ ፍሩን ከወደ ላይ ያለውን ሸቅዬ እንደዚሁ ነው ወጥትሆን ማለትነውም ሞክሩት የቹት እዚህ ጋር እንደምታዩት ደግሞ ሰላጣ ሰርቻ